እኔ እንደዚህ እንዳትጨነቂ ብዬ ነው ቤተሰቦችም ቢሰሙ ው አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። ውድና የተከበራችሁ ውድ ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላም ነኝ፣ አልሐምዱሊላሂ ለቻናሉ አዲስ ሆናችሁ ሰብስክራይብ ላይክ ሸር እያደረጋችሁ ቤተሰብ ሁሉ በአክብሮት እንዴት ናችሁ ደህና ናችሁ ወይ ሰላም ናችሁ ወይ እኔ ሰላም ነኝ አልሐምዱሊላህ እንግዲህ ዛሬ በአዲስ ቪዲዮ ከሽ ብያለሁ ይሄን ሁለት ቀን ጠፋ ብያለሁ ማለት ነው እንግዲህ ያው የጠፋሁበት ሰላም ነው አልሐምዱሊላህ ሲቀጥል እንግዲህ አንድ አንድ ነገሮችን ያው ዞር እያልኩ

አምራዬ ነው። ዛሬ ላይ እንደዚህ ሰው ሀገር ሰርቼ ሀገሬ ገብቼ ማረፍ ያለን ብዬ ነው። ለምን እኔ ሀገሬም ኖሬ በሰው ቤት ተቃጥዬ፣ በሰው ሀገርም በሰው ቤት ተቃጥዬ። ምናልባት እኮ እኔ ነገ ሰርቼ ገንዘብ ካገኘሁኝ ያቺ ትርፋ መሬት ላይ ወይ የከብት እርባታ ወይ ድሮ እርባታ ልሰራበት ነው። አሁን እኮ እኔ ነገ ከሸጥኩ ገንዘብ ጠፊ ነው። መሬቱ ግን ከተቀመጠ የሆነ ነገር ከሰራው በት ይጠቅመኛል። አይደለ እንዴ? ያ መሬት ተሸጠ፣ እሺ፣ መጣ ቤቱ ላይ ያረፈን፣ ቤቱን በለዋለሁ። ቤቱ ገንዘብ የሆነኛ ለመነዝሯለሁ። አንቺ ራስሽ ስታስቢ ማለት ነው። አስራ አራት ዓመት እንኳን የሰራሁበትን ወርቅ የምንን እኮ ሽጬ ጨርሸዋለሁ። እሺ፣ መሬቱን ሸጥኩኝ፣ አይደለ እንዴ? ገንዘቡን መሬቱ ብቀመት ገንዘብ ይዞ ነው የተቀመጠው። ከተሸጥኩት ግን ገንዘብ የትን ባከነ ማለት ነው። ገባሽ? ገና አለ ድንጋይ ምን፣ እኔ ምን ያደርግልኛል ድንጋይ ታነሱ። የአባቴ መሬት ምሸጠና ለምን ብዬ ነው፣ ነገ ስንዴም ልዝራበት፣ ወቂ ለምን ልዝራበት እኮ በአመት አንድ ያገኝበታል አይደል እንዴ? ሸጥኩኝ። እሺ ምንድነው መሆነ? እኔ ድጋሜ ልሰደድ አቅም የለኝም፣ ጉልበት የለኝም፣ ደክሞኛል፣ ወገቤ በሽተኛ ነው። እንዴት ነው የምኖረው? አንቺ ልሽ ስደት ዓለምን ሳትሄጂ ስለ ስደት የምታውቂ ሰው ነሽ። እስኪ እንደዛ አድርገሽ አስቢ። እኔ አሁን እዚህ ጋር አንድ ጀሪካን ነ ማንሳት አልችልም። ትገሸ በሽተኛ ነው። እግዚአብሔርን ነው ምልሽ ማሽን ጉልበቴን ጨርሶታል። ካውያጉ ጉልበቴን ጨርሶታል። እህቶች ያውቃሉ፣ በስደት ዓለም ያሉት እህቶች ምን አክል ኤሌክትሪክ ደምሽ እንደሚመጡ ሁሉም ነገር እዛ በኤሌክትሪክ ነው። ትንሽ መንገድ ከሄድኩኝ እኮ እኔ የት እንዳለው ራሱ አላውቅም። ምን እና ሰማይ ይዞርብኛል። እኔ እዚህ ራሱን እንዳለውኝ ልታቂ አልፈለጉም። ግን እኔ አንቺ እንድትጨነቂ አልፈለጉም። ስጋኒ ተቀፈድ ለሞይና ቃለሁ ሁሉንም ነገር ግን ምን ልበልሽ በቃ እኔ እንድትንገላትች አልፈለግም። ያንትን እኮ ነው ምንስ እኔ ምንም በድዬውም አይደለም። እኔ በመሬት ጉዳይ አንቺ ገና አንቺ ጋር ሳይደርስ እኮ እኔ እነሱ ጎስ ተነጋግረን ተነጋግረን ተነገረ ያለኝ በቃ የአባትሽ መሬት ይሸጥ ግማሹ መሬት። እኔ ደግሞ እንደዛ አልፈልግም። እኔ ለምን ሁለት ዶሮ ገዝቼ አረባበታለሁ። ካለ ቦታ ይሆናል ዶሮም ማርባብቴ

እሺ፣ አልኩሽ በማብራናት እኔ እዚህ ይኸውልሽ እኔ ልሽ እኔ የተፈጠርኩበት ቤት እንደዚህ አይነት ነው።

እሺ አስወጪልኛ፣ እንደኛ እገባለሁ አለኝ። እሺ እኖራለሁ ነው። ብቻ ይወጣ ይውጣ። እሺ ፈልግ። እኔ ብቻ ከቤቶች ሌላ ቦታ እ እኔ አንቺም ጋር ልሄድም እዚህ ነው ጸበል እየተከታተልኩ ነው። በቃ የትም መሄድ አልፈልግም። በቀይህን ሚበለት እኔ ራሱ ናታሳሚ ስሞትልሽ በቃ ስልክ ስላነሳውልሽ እንትን ብሎሽ ነው። እኔ እኮ ጭንቀትሽን ስለማውቅ ነው፣ ስቃይሽን ስለማውቅ ነው ስልክ ያነሳውልሽ። ማንሳት አልነበረብኝ እኔ እንደዚህ እንዳትጨነቂ ብዬሽ ነው። ቤተሰቦችም ቢሰሙ ተፈርሾ በቃ ዝንጥ ብሎ ቤትሽ አስበሽ ከዚህ ትነሻለሽ። እዛ ሰፈጂ ግን እኔን ዝንቅ አድርገኝ እንዴ ኩነት ተንቀርፎ ፈይጣ ይጠብቅሻል። ተዛም በኋላ ተዛም በኋላ መልሰሽ ፀጉርሽን እየረጨሽ ስደት ተወጫለሽ። ጉልበትሽ አልቆ እርሜሽ ሂዶ መውለድሽ አልፎ እህቴ፣ የስደቷ እህቴ

ቤቱ ታላለቀ አላለቅም፣ ፎቶ አንስተው ቤቱን ይላኩልሽ። ቤቱን ግጥም አድርገው ፎቶ ብቻም ሳይሆን ቪዲዮ አንስተው ይላኩልሽ። ከዛም በኋላ ውሳኔውና እርምጃው ያንቺ ነው። ብርሽን አዲያሚ ዝም ብለሽ እያጋፈጥሽ፣ ዝም ብለሽ እያቃምሽ፣ ነገ ታላሻለሽ። ብር አትያዥ አይጠራቀም እጅሽ ላይ ቤትሽ ሂዳቅ ቤትሽን በስነ ስርዓት ስሪ፣ ቤትሽ በስነ ስርዓት ይደራጅ። የከፋሽለታ ክፍት ታርገሹ ትገቢያለሽ። አትብሌ አትጣጭ ሰላም ታገኝበታለሽ። ቤትሽ ውስጥ ሰላም እንቅልፍ ተኝተሽበት ታድሪያለሽ። እሰው ቤት ግን ቤተሰቦች ጋር ታውሽ ነቅለሽ ተያለሽ። እች ብዲ መጣች፣ እችን ሰካራን መጣች፣ እች ብኩን መጣች። በሳናታል ግጠራታል የሚልሽ ለሚልሽል ገንዘብሽን አጥበቃሽ ታላሽ ማለት ነው። ሁሉሽም የዛሬውን አትመልካች። የዛሬውን መዲያም ኩሽና ሆነሽ እንጠጥ እንጠጥ ማለትሽን አትይ። ነገ ጉልበት ያልቃል። ጉልበት የለውም መጣፊያ፣ ጉልበት የለውም መጣፊያ እቴ፣ የጉልበት መጣፊያ የለውም። እድሜም ቆሞ አይጠብቅሽም? መውለድም ታለፈሽ አለፈሽ። አንድም ልጅ ብኮን መዲያን ይናላጅ ስደት ላይ ሆነሽ የምትፈጊው ለልጅ ብለሽ ነው። ብትሰሪ ለልጅ እታያለሽ፣ ልጅ ይሳካልለሽ። ለቤተሰቦች እታያለሽ ትንሽ። ከስንት አንድ ናቸው እናትና አባት የሚቆረቆሩት ከስንት አንዴ ናቸው። ብዙዎቹ የሚግጡ ናቸው። ወንድምሽም ቢሆን ታላይ ታላይ ይላጭሻል እንጂ ውሸት ውሸት ሚስቱን ነው የሚመስለው። ሚስቱን እንጋጣት እንብላት ነው የምትለው። በልታ በልታ ዙራ እንዲህ ከነምታ ገሸሽ ትለብሻለኝ። ገሸሽ ዲፍረቶ እንኳ እንኳን ስትናገር እንኳን አፏን ሞልታ፣ አፏን ስትከፍት ማለት ነው፣ አፏን ስትከፍት እንደዚህ ያደረገን አትልም ቃል ይወጣ ቃል ይወጣ በእነሱ ነው ዝቦ ደረጃ የደረስን አትልም። ስትቀሸሽ ማለት ነው። ስለዚህ እቴ ገሌ ገሌ ገሌ ገሌ ተበላንች ነገ ችግሮሽ እንጀራ ቆርሶ የሚያጎርስሽ የለም። ነገ ከፍቶሽ አንቺ አንድ ቀን የሚያስጠንካሽ ሰው የለም አንቺ። ግን ስደት ላይ ሆነሽ ለብዙዎቹ መከራሽ እንታያለሽ። ከእነዚህ ውስጡ ግን እኔ አንዷ አንዱ ነኝ። ከፍ እንጂ ዝቅ አላልኩም። አልሐምዱሊላሂ ረብል ዓለሚን ምስጋና ለሃንደቀ ጌታ ለረብ ዓለሚን። ከፍ እንጂ ዝቅ ለማያደርገው ጌታ ልቦናችሁ ንጹህ አድርጉት። ማንም ይበል፣ ማንም ይጥላችሁ፣ ማንም ይውደዳችሁ። ስታገኙ ይወዷችኋል፣ ስታጡ ግን ይጠሏችኋል። ስታገኙም የሚጠሏችኋሉ፣ አስመሳ ያሉ በዙሪያችሁ በዙሪያችሁ የሚከባችሁ አስመሳይ እንጂ ሐቀኝ አይደለም። ሐቅን የያዘ ሰው ደግሞ መቼም ቢሆን ቀጥተኛው መንገድ ተጉዞ ሀቅ ትወጣለች እንጂ አትመለስም። ውሸትም ግን ያ ውሸቱን ይዞ እንዴት ትርቦለ ቦለም ሐብ ኮልቦተ ትርክ ዲብን ይላል። ሀቅን ይዛችሁ ተራመዱ እህቶች፣ ውሸት ሳትቀላቅሉ። ዝምድናን የቆረጠ ደግሞ መቼም ቢሆን የጀነትን ሽታ እንደማያገኝ አስረግጣችሁ ውቁ። ሁልሽም ማለት ነው፣ ሁልሽም፣ ሁልሽም በእኔ ዙሪያ ብቻ ሳይሆን ነገርሽን ተወዲያና ተወዲህ ቀጣቀሪተ ወንድምናታት የምታለዩሁልሽ ግን የመዳም ቅመሞች እህቶች፣ ገንዘብሽን አጥበቀሻሽ። ዛሬ ወንድሜ ምንድን መድሽ መድሬሽ ስትይ አንቺን ክታ ድጋ በልታሽ፣ ነገ ዙራ ከወንድምሽ ጋር ታቆራርጥሻለሽ። እንደውም ከቤተሰቦች ጋር ታቆራርጦሻ ገንዘብሽን አጥበቀሻሽ ነገ ስከ እንጂ የሚጠቅምሽ የራስሽ ገንዘብ እንጂ የምትኮሪበት የራሰሽ እንጂ የሰው ገንዘብ አይደለም የምትኮርበት። ያስቀየምኳችሁት አለ መጽሐፍቱ ልንዳበሉኝ የመሰለኝን የታየኝን ነው እየተናገርኩት ማለት ነው። እና እስኪ እንግዲህ አብረን ሁሉንም እንመለከታለን ማለት ነው። መሀከል ላስገባዋለሁ ቪዲዮውን እናያለን እንግዲህ